ሰኒፐል ብያለው። ሰኒፐል ነሰልሰን፣ እንዴት ናችሁ? ሰላም ናችሁ? ዩቱብ መጀመሪያን በማስመልከት እንግዲህ በቃ ሁላችሁም ሰብስክራይብ አድርጉ። ጀምሬያለው ዩቱብ፣ ስለዚህ ሰብስክራይብ ማድረጋችሁ ናቸው የዚህ ቻናል አኢሌ አኢሌ እስቲ የዚህ ቻናል አኢሌ እንዲሆኑ የሆኑ ነገር በላቸው። አኢሌ የሆኑ ይቅና። ስለዚህ ዩቱብ መጀመራችንን በማስመልክ

አታቆሙ እኔ ማላቀ የዩቱብ ቻናል የያዘው ኮንተንት ምን አይነት ነው ብላችሁ ጥያቄ ካነሳችሁ ዘንዳ አይ ደሞ መርሱ ልሰጣችሁ ዘንዳ ዝግጅትን ጨርሻለሁ። ቪሎግ ቪሎግ ቪሎግ ቪሎግ ትኛ ደሞ ስኪል ስኪል ስኪል ስኪል ትኛ ደሞ ትራቭል ትራቭል ትራቭል ትራቭል አራተኛ ደግሞ የሚሞከር ነገር እሚ መሞከር የሚችል ነገር እንዳለ እንሞክራለን። ኤቭሪቲንግ ጋይስ ኤቭሪ ኤቭሪቲንግ ዚህ ዩቱብ ቻናል አኢሌ መሆናችሁን እንዳትረሱ ሰብስክራይብ። ስለዚህ አሁን የምናደርገው እቤቱ አልተጸዳም፣ እቤቱ አልተስተካከለም፣ የተከራየው ነው ቤት እዚህ እሱን እናጸዳለን። እቤቱን እናስተካክላለን እንዳለ ጽድት ጽድት እናደርጋለን። የገዛነው ምንጣፍ አለን፣ የገዛነው ሰሌን አለን። ሚፈረፈር ሰሌን ነው። እኔ እንደዚህ አይቻላል። ከሚፈረፈው ገና አልክ ብድግ ስታረው ፍርፍር ነው የሚለው። አሳያቸዋለሁ። ከዛ እናጸዳዳለን ማለት ነው። ከዛ እንገባበታለን። ከዛ ይጀመራል ማለት ነው፣ ላይፍ ላይፍ ይጀመራል። እስካሁን እንዳልተኖረ ይመስል። በነገራችን ላይ ያለፈው ስላለፈ እንዳልተኖረ ነው፣ ያልተኖረ ልጅነት። አሁን ሄደን እንትን መጠየቅ አለብን፣ ሞሎያ ሞሊያ እና መጥረጊያ። ከዛ ውጭ እዛ ጋ ያለው ምንጣፍ እናነጥፋለን የሰሌና ነው። ሰሌኑ ከፍራሹ ስር ሆ ተባብለን ነበረ። እዛ በቃ እንደዛ እናደርጋለን። ከዞች ሞሎያ ጠይቄ ነው ሰውየው ከሌለ

እንዳልኳቸው ኤቭሪቲንግ እንማራለን። አላልኳችሁ? ኤቭሪቲንግ እንማራለን። ኤቭሪቲንግ እንሞክራለን። ይሞከር የሚማር ለርነብል የሆነ ነገር መለመድ የሚችል ነገር እንዳለ እንደምዳለ ማለት እንዳለ ሁሉም ነገር ኤቭሪቲንግ ያሉ እንዳላሰለቻችሁ የሆነ እስኪል እስኪል እንዳሳያችሁ ደግሞ የምታውቁት ነገር እስኪል ካለ ንገሩ። ሞክረዋለው ሞክረዋለው ሞክረዋለው ያለ ጥርጥር ይህም ሞክር በሉ። የምሞክረው ጸዴ ነገር ነው። ዮዮ በስነ ስርዓት ችዬ በስነ ስርዓት ያ፣ ሰበብ ማብዛት አልፈልግም ግን ተሰብሮ ነው። እሺ ቅድም ስለማመድ ምናምን ተሰበረ። ስታያቸዋለች፣ እቺ ሰባራ። ከዛ በኋላ ልክ ስትለቁት ጊዜ ገመዱ ስባሪ ውስጥ ይገባል። ቅጥር ይላል። ከዛ እንደፈለጋችሁ እስኪላችሁ እንድታዳብሩ አያድርጋችሁ። የህፃን ነው። አኢሌ መሆናችሁን እንዳትረሱ ሰብስክራይብ